ሰላም ውዶቼ ዛሬ አንድ ነገር ላስቸግራችሁ ነው የመጣሁት። እሱ ምንድን ነው? እዚህ ምስል ላይ ፋኒ እና ፋኒ እና ሳምሪ ናቸው። በሳምሪ አጠገብ የተቀመጠችው ደግሞ እናቴ ናት። እሱ አንድ ነገር ላስቸግራችሁ የፈለኩት ይህንን ቪዲዮ ሼር በማድረግ ለጂጂኮ አድርሱልኝ። ሰላም ጤና ይስጥልን። ውድ የተከበራችሁ የቻናላችን ተከታዮች፣ በያላችሁበት ሰላማችሁ ይብዛልኝ። አንዲት ግለሰብ ወደ ቲክቶክ በመምጣት አንድ መረጃን አጋርታለች። እናቴ የሆነች ግለሰብ ከፋኒና ሳምሪ ጋር አንድ ላይ ናቸው። እባካችሁን መረጃ እንዲሰራጭ እናቴን እንዳገኝ ይደረግ፣ ጂጂኮም ይህንን ጉዳይ በደንብ ትከታተልልኝ ስትል መረጃውን አሰምታለች። ብዙ ሰው በመደናገጥ ይሄ ቤተሰብ አሁንም ደግሞ ሌላ ነገር አያጣውም፣ ይቺ ግለሰብ የጂጂኪያ ዘመር ነች ወይ እናቴን እያለችስ ከነ ያየችውን ግለሰብ የምትጠራው ማን ነው? ሲሉ ብዙዎች እየጠየቁ ይገኛሉ። በዝርዝር ያሉትን መረጃዎች እናስደምጣቸዋለን። እንዲሁም ከሰሞኑ ጂጂ ኪያ የልጅ ልጆቿን ስትንከባከብ ቆይታ ነበር። ታዲያ አሁን ላይ ወደ ቤቷ ወደ ራሷ ተመልሳለች። ቤቷም ተመልሳ ልጇ ናቲን ያዘዘችው ነገር ብዙዎችን በሚያስቅ ሁኔታ ቪዲዮ ልከውልኛል፣ እሱን አሰማችኋለሁ። እንዲሁም አጠቃላይ የልጅ ልጆቿን ስትንከባከብ ልጇ ሳምሪ ቤትም ያሳለፈችውን ጊዜ ገለጻ በማድረግ የተናገረችው ነገር ብዙዎችን አስቋል፣ ብዙዎችንም አስገርሟል። እሱም ቪዲዮም አሰማችኋለሁ። በያላችሁበት ሰላማችሁ ይብዛልኝ። የቻናሌም አዲስ ሰው ከሆናችሁ ሰብስክራይብ እንድታደረጉኝ ስል በአክብሮት ጠይቃለሁ። ቀጥታም ይዤ ወደመጣሁት ዝርዝር መረጃዎቼ አልፋለሁ። እንግዲህ ያው በቪዲዮ መግቢያ እንዳሰማችሁ አንዲት ግለሰብ ቲክቶከር ነች። በቲክቶኳን ብዙ ሺህ ተከታይ ያላት በብዙ ነገር እጅግ ተስፋ ቆርጣ የነበረች እህታችን ነች። የተለያዩ ቪዲዮዎች እያለቀሰች ትለቅ ነበር። እርዱኝ፣ አይዞሽ በሉኝ እያለች ቪዲዮ ትሰራለች። በተለያዩ በሽታ ታማ እንደነበር በመግለጽ ስለ ራሷን በተለያዩ ጊዜያት ትናገር ነበረ። እንግዲህ ከዩቲውበሯ ሊያሾም ጋር የተለያዩ ጊዜያቶች ላይ ስትጻጻፍ ነበር። ሊያምረርታኛለች በባህል ቀን ጸጉሬን እንድሰራ አድርጋኛለች እያለች የተለያዩ ቪዲዮ ከዚህ በፊት ስትሰ ሰራ ነበረ። የቲክቶክ አካውንቷን እዚህ ላይ ይኸው አስቀምጥላችኋለሁ። እናንተም እንግዲህ ገብታችሁ ይህንን ቲክቶክ አካውንቷ ላይ የተናገረቻቸውን ቀጥታ ዛ መመልከት ትቻላላችሁ። እንግዲህ ከሰሞኑ ፋኒ ሳምሪ አንዲት ግለሰብና የሆነ ግለሰብ አንድ ላይ ሆኖ የበሉበትን ፎቶ ሲበሉ የሚያሳየውን ፎቶም በመጠቀም ነው መልእክት ስታስተላልፍ የነበረው። ብዙዎች ጥያቄ የሆኑባት እውነት እናትሽ ነች ወይ እውነት ከነ ሳምሪ ጋር ያለችው የአንቺ እናት ሆና አንቺን መጠየቅ አቅቷት ነው ወይ እያሉ መልእክት ሲጠይቁ ነበረ። እንግዲህ ይቺ ግለሰብ ኢትዮጵያኖች እንዲረዷት ነው ስትጠይቅ የነበረው። በተለይ ጂጂ ኪያ ደግሞ እንድትረዳት ነው ስትማጸን የተለያዩ መልእክት ስታስተላልፍ የነበረው ማለት ነው። ከሳምሪ ጋር ያለችው የሳምሪ ጓደኛ የእኔ እናት ነች፣ ምንም አልመልስ አለችኝ ስትል ነበረ። በመቀጠልም ይህን ቪዲዮ ስትሰራ ነበር። እንግዲህ ያው እነዚህም ቪዲዮዎች ነው ስታጋራ የነበረው። ይችታችን ብዙዎች በፊት የሚያውቋት ከዚህ በፊት በነበረሽ ሕይወት እናት የለኝም ስቲ ነበር መልእክቶችሽንም ስንሰማ ነበር። ዛሬ ላይ እንግዲህ ከሳምሪ ጋር የሆነች ግለሰብ ስትታይ ነው ወይ መልእክትሽን የምታሰሚ እያሉም የተለያዩ ሰዎች ሀሳብ አስተያየት እያደረሷት ነበር ማለት ነው። እንግዲህ ይችታችን በተደጋጋሚ ጂጂም ታነጋግረኝ፣ ይቺ ግለሰብ የኔ እናት ነች እነ ሳምሪ፣ በሳምሪ በኩል ያሉ ሰዎች የኔ ቤተሰብ የሚመለከቱ ናቸው እያለች ነው ስትናገር የነበረው እዚህ ቪዲዮም ላይ ከላይ ያለውም ጽሁፍ ራሷ የጻፈችው ነው እናቴ የሳምሪ ጓደኛ ነች እባክስ ጂጂ ኮ አገናኝ እያለችም መልእክት ስታሰማ ነበር እንግዲህ ስለ ጉዳዩ ችታችን እያለቀሰችም የእናት ፍቅር እንደ ራቃትም ጭምር ነው ስትናገር የነበረው እንግዲህ ይሄ ነገር እውነት ሆኖ ከሆነ ጂጂ ያው ያሉትን ነገሮች ኮንሲደር በማድረግ በቀጣይ ሌላ የምትለው ነገር ካለ አብረን የምንሰማ ይሆናል ከዚህ በፊት የሚያውቋት ሰዎች ግን ይሄ ነገር ለመፈመስ እንዳይሆን ከዚህ በፊትም የተለያዩ ንግግሮች ትናገር ያለሽ አንቺ ልጅ አሁንም እንግዲህ እኔን የምትመስል ሰው ተገኝቷል ብለሽ ቪዲዮ ልትሰሪፍ ፈልገሽ ይሆናል ሲሉ የተናገሯት ግለሰቦች ነበሩ ማለት ነው። እንግዲህ ይህ በእንዲህ እንዳለ ደግሞ ጂጂ እጅግ አስቂም በሆነ ጉዳይ ነው ዛሬ የቲክቶክ ላይቭ ስትሰራ የነበረው። ከልጅ ልጆቿ ቤት ወጥታ ወደ ራሷ ቤት ተመልሳለች። እሱንም እንዴት እንደነበር ስትገልጽ ስሙ ይህንን የስልክ ቆይታ የምታደረገው ከናቲ ከልጇ ጋር ነው። ናቲን የመጠጥ ይዞ ወደ ቤቷ እንዲመጣ ወይን ይዞ እንዲመጣ እያዘዘችው ነው። እና አጠቃላይ ስለነበረው ነገር ልታዘው ስትደውል የተናገረችው ንግግር ነው የሚሰማው። ቆይ ተገናገርኩ እንግዲህ ያው ጂጂ ብዙ ጊዜ ያው በንዴት ሆና በተለያዩ ስሜቶች ሆና ስሜቷን ትግለጽ እንጂ አንዳንዴ የምትናገረው ነገር የሆነ ፈን የሆነ ነገርን በእሷ በኩል እንመለከታለን። በእርግጥ ከሰሞኑ የነበረችበት ነገር በጣም ከባድ እንደሆነ ገልጻ ባትናገረውም ከዚህ በፊት በነበሯት ላይቮች ግን ስታስረዳ ነበር። በተለይ ፋኒና ሳምሪ አንድ ላይ በነበሩበት ጊዜ ማንም የልጅ ልጅ የሚያሳድግ የለም፣ እነዚህ ልጆች አንድ ነገር ቢሆኑ አይመለከተኝም፣ እኔም የፋኒናትም ምንም የሚመለከታ ጉዳይ የለም፣ ሁሉም ቀጥ ብሎ ልጁን ማሳደግ አለበትም የሚል ከባድ አቋም ነበራት። ታዲያ ግን ያው ከሰሞኑ ሳምሪ ከባለቤቷ ከፋኒ ጋር ተጣልታ በነበረችበት ጊዜ ያው ፋኒንም ስለማትፈልገው እንግዲህ ሳምሪ ወደሷ እንድትመጣ አድርጋ ልጆቿም ወደሷ እንዲመጡ አድርጋ ስትንከባከብ ነበር። በመቀጠልም ፋኒ ከሚኖርበት ቤት ወጥቶ እንግዲህ ፋኒና ሳምሪ አንድ ላይ ከሚኖሩበት ቤት ሲወጣ ሳምሪ ወደ ቤቷ መሄዷን ምክንያት አድርጋ ጂጂም እንግዲህ ወደዛ ቤት ሄዳ ልጆቹን ስትንከባከብ የተለያዩ ቴኬር ስታደርግ የልጅ ልጆቿን ስትይዝ ነበረ ሳምሪ ኢትዮጵያ ደርሳ ወደ ጀርመን እስከምትመለስ በት ጊዜም የተለያዩ ነገሮችን በማድረግ የልጅ ልጆቿን ስትይዝ ነበር። ታዲያ አጠቃላይ የነበረችበት ጊዜ ግን ከባድ እንደሆነ በተለይ ደግሞ መጠጥ መጠጣት እንደማይፈቀድም ጭምር ነው በቪዲዮ ላይ ስናይ የነበረው ማለት ነው። እዛ ምንም አይነት ነገር መጠጣት እንዳልቻለች። አሁን ግን ወደ ቤቷ መታ ብዙ ነገሮች እንዳማሯት ቤቴ ላይ ነኝ ተመስገን እያለች ነው። አሁን በቅርብ ሰዓት ቪዲዮዎች የተለያዩ ስትሰራ የነበረው እንግዲህ ልጇ ናቲንም ወይን ይዞላት እንዲመጣ ስታዝ የነበረበት ቪዲዮ ነው። ቲክቶክ ላይ በተለያዩ ሪካርደሮች ተለቆ ቪዲዮ በተለያዩ ቦታዎች ሲሰራጩ የነበረው ማለት ነው። ያ ከዚህ በፊትም ተናግራለች። እኔ ነፃነት ብቸኝነቴን እወደዋለው ስትል ስትሰማ ነበር። በተለይ ከሰሞኑ ራሱ የተለያዩ ውዝግቦች በነበሩበት ወቅት የተለያዩ ላይቮችን ማድረግ ስትፈልግ፣ እንደ ልቧ መናገር ስትፈልግ የልጅ ልጆቿ እየመጡ በመሀል ይረብሿት ነበረ። እነሱ ፊትም የተለያዩ ነገሮች መናገር አትፈልግም ነበረ። እነዚህ ልጆች እንደው እኔ ሳውራ ነው እኔ ቁም ነገር ሲይዝ ነው እንዴ እናንተ ጩኸታችሁ የሚሰማ ሁሉ እያለች የልጅ ልጆቿን የተለያዩ በቀልድ በሚመስል ነገር ሁሉ ስትናገር ነበር ማለት ነው። አሁን እንግዲህ ቤቷ ሄዳለች። ቤቷ ባለችበት በሚያልፍበት ጊዜ ፈታ እያለች የራሷን ጊዜ ማሳለፍ እንደምትፈልግ ነው አጠቃላይ ገለጻ አድርጋ ስትናገር የነበረው ማለት ነው። በቀጣይ እንግዲህ የምትፈልጋቸውን ሀሳቦችም እንደ ልብ በነጻነት ትናገራለች ተብሎ እየተጠበቀ ነው የሚገኘው። በተለይ ማታሁን በሚኖራት ላይቭ ላይ መናገር ፈልጋ በተለይ የልጅ ልጆቿን እየፈራች እነሱ ፊት መጥፎ ነገር ላለማውራት የያዘቻቸውን ነገሮች ሁሉ አሁን እንደ አዲስ ብዙ ነገር ትናገራለች ሲሉም ነው አጠቃላይ ስለሁኔታው ሲያስረዱ የነበረው ማለት ነው። እንግዲህ ጠቅለል ባለ መልኩ አንዲት እህታችን እናቴ ናፋልኩኝ እናቴ በነሳ ሳምሪ በኩል ያለች ግለሰብ ነች የእነሱ የቅርብ ሰው ነች መልክቱ ለጂጂ ኪያ እንዲደርስ ይሁን እያለች በተደጋጋሚ የሰራችውን ቪዲዮ ምክንያት በማድረግ ነበር ለዛሬ ይዘንላችሁ የመጣ ነው መረጃዎች የነበሩት እንግዲህ በቀጣይ ይህን ጉዳይ ጂጂ ኪያ የራሷ መልስ ትሰጥ እንደሆነ አብረን የምንመለከት ይሆናል ሳምሪም እንግዲህ ይችን ግለሰብ እንደተባለችው የት እንደምታውቃት እና እንግዲህ የራሷ ቤተሰብ ካላት እንድትመልስ ካልሆነም እውነትም የሚፈልጋት ልጅ ካለም ደግሞ ራሷ ባንደበቷ የምትናገረው ነገር ካለ ይች ግለሰብን ማግኘት የምትችል ከሆነ እንግዲህ ሳምሪም የራ የራሷን መልስ እንግዲህ የሴትዮዋን ይዛ ትመጣለች ብለን እናስባለን። በሌሎች ቪዲዮዎች እስክንገናኝ፣ ለዛሬ ይዘንላቸው የመጣነው መረጃ ይህን ይመስል ነበር። በሌሎች ቪዲዮዎች እስክንገናኝ ሰላሙን ሁሉ ተመኘውላችሁ። ሰላም